ነፃ ዳታ ሚሰራ ምርጥ እና ፈጣን አፕሊኬሽን ላሳያችው። ይሄ አፕሊኬሽን ያው በሁሉም ሀገር ነው የሚሰራው ኢትዮጵያን ጨምሮ ማለት ነው። እዚህ አፕሊኬሽኑን በቀላሉ ከፕላይ ስቶር አውርዳችሁ ኮኔክት አድርጋችሁ መጠቀም ነው። ፈጣን ነው። በማሪፍ አፕሊኬሽን ነው። እንዴት ማውረድ እንዳለባችሁ እና እንዴት ኮኔክት ማድረግ እንዳለባችሁ ላሳያችሁ። የምታወርዱት ያው ከፕሌይስቶር ነው። ያሳያችኋለሁ ማለት ነው እንዴት ማውረድ እንዳለባችሁ። ወደ አፕሊኬሽኑ ከመሄዳችን በፊት ግን ላይክ በማለት ጀምሩ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ብላችሁ የደወል ምልክቶን በመጫን ኦል ሚለው በመንካት ቤተሰብ ሆኑ ማለት ነው። እንደዚህ ነፃ ዳታ የሚሰሩ አፕሊኬሽኖችን እየፈለግን ቪዲዮ እየሰራ ነው። ስለምን ልቅላችሁ፣ ሰብስክራይብ ብላችሁ ቤተሰብ ሆኑ ማለት ነው። ኖቲፊኬሽን ይደርሳችኋል እንደዚህ ስንለቅ። አሁን ቀጥታ ወደ ቪዲዮ እንሄዳለን። ከፕላይስቶር እንገባለን። ከፕላይስቶር አፕሊኬሽናችን ጋር ከፕላይስቶር ከገባን በኋላ ሰርች ከምናደረግበት ቦታ ጋር ክሊክ እናደርግና አፕና ቱነል ላይት ብለን እንጽፋለን ማለት ነው። እኔ እንደምጽፈው በትክክል ጻፉ። ተከታተሉኝ። በትክክል እንዴት መጻፍ እንዳለባችሁ ላሳያችሁ ማለት ነው አፕና ና ቱነል ቱነል ላይት ብላችሁ ሰርች ታደርጋላችሁ። እንደጻፉት በትክክል መጻፋችሁን ቼክ አድርጉ እና ይሁን። ልክ ይህ ይከበብኩላችሁን በቃ ይከበብኩላችሁን ልክ እንደኔ በትክክል መጻፋችሁን ልክ ከሆናችሁ ሰርች ትሉታላችሁ። እንደዚህ ይመጣላችኋል ይመጣልላችኋል። ይሁን አፕሊኬሽኑ መጥቷል ማለት ነው። ለወረዱት ኦፕን ነው የሚለኝ እናንተ ጋር ኢንስታይል ነው የሚላችሁ እዚህ እናንተ ኢንስታይል ላችሁ ተወርዱታላችሁ ማለት ነው ከአሁን። ስለዚህ እኔ ስለወረዱት ቀጥታ የት እንገባለን? ከዚህ እንወጣና ከአፕሊኬሽኑ ጋር እንገባለን ማለት ነው። አፕሊኬሽኑ ጋር እንገባለን ማለት ነው። እዚህ ጋር ላይት አፕና ቱነል ላይ ይላል። ስለዚህ ከሱ ከአፕሊኬሽኑ ጋር እንገባለን ከዚህ ነው የሚያመጣልን። እንደዚህ ሲያመጣልን የምናደርጋለን እኛ ኦኬ እንለዋለን ማለት ነው። ይህችን ኦኬ የምትለዋን ክሊክ እናደርጋታለን። ላተርም ትላትን ክሊክ እናደርጋለን። ከዛ እንደዚህ ከመጣልን በኋላ ከዚህ ችጋችን ሁለተኛዋን ከበቡላችሁም ማለት ነው። እሷን ክሊክ እናደረግ እና እንገባለን ማለት ነው። እሷን ነክተን ስንገባ እንደዚህ ይመጣልናል። ኢትዮጵያ ምትለውን እንፈልጋለን። ኢትዮጵያን እንፈልጋታለን ማለት ነው። ሳብሳብ ያደረግን ኢትዮጵያን እንፈልጋለን። በዚህ ጋር ኢትዮጵያን ያገኘናት ማለት ነው። እንደዚህ ሳብሳብ አድርጋችሁ ኢትዮጵያን ትፈልጋላችሁ። ኢትዮጵያን ካገኛችሁ በኋላ ትመርጣላችሁ። ኢትዮጵያ ላይ በኢትዮ የሚለውን ትመርጣላችሁ። ችን ማለት ነው። ችኛዋ ችን የከበቧትን ትመርጣላችሁ። እሷን ከመረጣችሁ በኋላ ክሊክ አድርጋችሁ መሄድ ነው ማለት ነው በቃ ይመጣላችሁ አለ ኢትዮጵያ፣ ኢትዮ የሚለው መጣላችሁ ማለት ነው። እንደዚህ ከመጣላችሁ በኋላ ዳታ ምንም ባላንስ የሌለው ዳታ ታበራላችሁ። ካርድ የምትለውን ክሊክ ታደርጎታላችሁ ማለት ነው። ከዛ ኮኔክት ይላል ማለት ነው። እንደዛ አድርጋችሁ ኮኔክት አድርጋችሁ መጠቀም ነው። ቀለል ነው። ኮኔክት ሲል አረንጓዴ ይበራላችኋል። ይሄ አረንጓዴ ይሆናል ማለት ነው። እንደዛ አድርጎ ኮኔክት ደርጎ መጠቀም ነው። ምርጥ አፕሊኬሽን ነው። ፈጣን ነው። ተጠቀሙበት ማለት ነው። ነጻ ዳታ የሚሰሩ አፕሊኬሽኖችን ቪዲዮ እየሰራን ስለምንለቅ ሰብስክራይብ በማለት ቤተሰቡ፣ ላይክ ካላላችሁ ደግሞ ላይክ በሉ ማለት ነው። በሌላ ነፃ ዳታ በሚሰራ አፕሊኬሽን እንገናኛለን ቸው